ብሬንትፎርዶች ለብሪያን እምቤሞ የቀረበላቸውን ሁለተኛ የዝውውር ሂሳብ ሪጀክት አላደረጉትም። ሰላም ሰላም! ውድ የዩትዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው ስፖርታዊ መረጃችን፣ አጫጭር መረጃዎቻችን ወደ እናንተ እናደርሳለን። ከዜናዎቻችን ጋር አብራችሁን ቆዩን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን፣ ሀሳቦቻችሁን በኮሜንት ሴክሽን ላይ እንድታሰፍሩ በትህትና እንጠይቃችኋለን። ወደ ዛሬው መረጃዎቻችን ስናልፍ በመጀመሪያም ሪያል ቤትስን የተመለከቱ መረጃዎችን እናገኛለን። ሪያል ቤትሶች ከአትሌቲኮ ማድሪድ ሮድሪጎ ሩኬልሜ የተባለ ተጫዋች ማስፈረማቸውን አረጋግጠዋል። ፋብሪዚዮ ሮማኖ ዛሬ መረጃውን ሂር ዊጎ በማለት አጋርቶናል። እንግዲህ ሁለቱ ክለቦች በሴሎን ክሎዝ ተስማምተዋል። ያ ማለት አትሌቲኮ ማድሪዶች መልሰው ተጫዋቹ ማስፈረም ቢፈልጉ ሴሎን ክሎዝ አስቀምጠውበታል፣ ውሉ ላይ እንግዲህ ለሮድሪጎ ሪኬልሜ ሮያል ቤቶች የአምስት ዓመት ኮንትራት ሰጥተውታል። በቅርቡ የለቀቀባቸውን ጁሴስ ሮድሪጌዝ የተባለ ተጫዋች ለቆባቸው ነበር፣ ወደ ጣሊያን ተጉዞባቸው ነበር። እሱን ለመተካት ያስፈረሙት ተጫዋች ነው ማለት ነው። ወደ ሞናኮ መረጃዎቻችን ስናልፍ እንግዲህ ፖል ፖግባ ለሞናኮ የሁለት ዓመት ኮንትራት እንደፈረመ ከዚህ በፊት መረጃዎቹን አድርሰናችሁ ነበር። ዛሬ በተሰማው መረጃ መሰረት እንግዲህ ፖል ፖግባ በሞናኮ የህክምና ምርመራውን በማጠናቀቅ የሁለት አመት ኮንትራት ፈርሟል። እንግዲህ ከዚህ በኋላ ክለቡ ኦፊሻል ስቴትመንት ብቻ ነው የሚቀረው፣ ኦፊሻሊ የፖግባን ማስፈረሙን ይፋ ማድረግ ብቻ ነው የሚቀረው። ሂርዊጎ ተብሏል። ፖግባና አንሱፋቲ በዚህ ክረምት ለሞናኮ የፈረሙ አዳዲስ ተጫዋቾች ናቸው። ወደ ኤሲ ሚላን መረጃዎቻችን ስናልፍ እንግዲህ ኤሲ ሚላኖች ሳሙኤል ሪሲ የተባለ ተጫዋች ከቶሪኖ በ25 ሚሊዮን ዩሮ አስፈርመዋል። እንግዲህ ከክለቡ ጋር ያለው ንግግር አልቆ እንግዲህ የወረቀት ስራዎችም ተጠናቀው ልጁ ወደ ኤሲ ሚላን ማምራቱ ተረጋግጧል። ፋብሪዚዮ ሮማኖ መረጃውን ሂር ዊጎ በማለት አረጋግጦልናል። እንግዲህ ኤሲ ሚላኖች ለዚህ ተጫዋች ዝውውር 23 ሚሊዮን ዩሮ ሲደመር ሁለት ሚሊየን ዩሮ አዶንስ ቦነስ ክፍያ እንደሚከፍሉ ታውቋል። ኤሲ ሚላኖች እንግዲህ በዚህ በክረምቱ የዝውውር መስኮት ሁለተኛ ፈራሚያቸውን አግኝተዋል ማለት ነው። በመጀመሪያም ሉካ ሞድሪችን በነጻ ዝውውር ከሪያል ማድሪድ ማስፈረማቸው ተረጋግጧል። አሁን ደግሞ ሳሙኤል ሪሲን ከቶሪኖ አስፈርመዋል ማለት ነው። ወደ ሌላው መረጃችን ስናልፍ እንግዲህ ባርሴሎናን የሚመለከት መረጃ እናገኛለን። እንግዲህ ባርሴሎናዎች ከ2020 ጀምሮ ለስታፎቻቸውና ለተጫዋቾቻቸው ያልከፈሉት ደሞዝ ነበር። እንግዲህ የአብዛኞቹን ደሞዝ አሁን ከፍለው ጨርሰዋል። ነገር ግን ስቲል ለሜሲ፣ ለኮቲኒዮ፣ ለኡምቲቲ፣ ለሮናልድ ኪዩመን እና ለአንዳንድ ተጫዋቾች ያልከፈሏቸው እዳዎች እንዳሉባቸው እንግዲህ ዛሬ በወጣው መረጃ መሰረት ተገልጿል። እንግዲህ ፋብሪዚዮ ሮማኖ ይህንን መረጃ ዛሬ ይዞት ወጥቷል። ወደ ሌላኛው መረጃችን ስናልፍ እንግዲህ አሁን የክለብ ወርልድ ካፕ ጨዋታዎች እየተካሄዱ ያሉበት ሰዓት ነው። እንግዲህ አሁን ላይ 16 ቡድኖች ተለይተዋል ኖካውት የሚያደርጉበት ሰዓት ነው። ወደ ሩብ ፍጻሜ ለማለፍ የሚጫወቱበት ጊዜ ነው። ስለዚህ በዚህ ውድድር ላይ ዋንጫውን ያነሳሉ ተብለው ከፍተኛ ግምት ከተሰጣቸው ቡድኖች መካከል የአውሮፓ ሻምፒዮንስ ሊግ አሸናፊዎቹ ፓሪሶች ይገኙበታል። ፒኤስጂዎች ይገኙበታል። እንግዲህ ፒኤስጂዎች አሁን በራውንድ 16 ላይ ኢንተር ማያሚን ይገጥማሉ። በሊዮኔል ሜሲ የሚመራውን ኢንተር ማያሚን ይገጥማሉ። እንግዲህ ኢንተር ማያሚን ካለፉ በኳርተር ፋይናል ወይም በሩብ ፍጻሜ ላይ ባየር ሙኒክን የሚያገኙ ይሆናል። እንግዲህ ባየር ሙኒክን በሩብ ፍጻሜ የሚያልፉ ከሆነ በሰሚፋይናል ላይ ወይም በግማሽ ፍጻሜ ሪያል ማድሪድን ያገኛሉ። ሪያል ማድሪድን ሰሚፋይናል ላይ ጥለው የሚያልፉ ከሆነ በመጨረሻ ፋይናል ላይ ከማንቸስተር ሲቲ ጋር ሊደርሳቸው የሚችልበት ፖሲቢሊቲ እንዳለ እንግዲህ መረጃ ወጥቷል። መረጃውንም ፋብሪዚዮ ሮማኖ አጋርቶናል። ወደ ሌላኛው መረጃችን ስናልፍ እንግዲህ የርገን ክሎፕ በክለብ ወርልድ ካፕ ላይ አንድ አስተያየት ሰጥተዋል። እንግዲህ የርገን ክሎፕ ሲናገሩ ምንድን ያሉት ክለብ ወርልድ ካፕ በእግር ኳስ ታሪክ ውስጥ ከተተገበሩ መጥፎ አይዲያዎች ወይም ሀሳቦች መካከል የመጨረሻው መጥፎ ነው በማለት ሀሳባቸውን ሰጥተዋል። ስለ እግር ኳስ ምን ማድረግ እንዳለባቸው የማያውቁ በእሳቸው አገላለጽ ስራ ፈት የሆኑ ሰዎች በዴይ ቱዴይ ቢዝነሳቸው ላይ ምን ማድረግ እንዳለባቸው የማያውቁ ሰዎች ያመጡት ሀሳብ ነው ሲሉ እንግዲህ የክለብ ወርልድ ካፕ ቶርናመንትን አጣጥለውታል። በሚቀጥሉው ዓመት በጣም ብዙ ተጫዋቾች ከዚህ በፊት ሰምተነው የማናውቀውን ጉዳት ሰፈር ሲያደርጉ ልናይ እንችላለን። ያንኳን ባይሆን በዓለም ዋንጫው ላይ ይህንን ነገር ጠብቁ በማለት አስተያየት ሰጥተዋል። እንግዲህ አሁን በአሜሪካን ሀገር በመካሄድ ላይ የሚገኘው የክለብ ወርልድ ካፕ ጨዋታ በአብዛኞቹ የፉትቦል አዋቂዎች፣ ሌጀንደሪ በሆኑ ማናጀሮች፣ በአብዛኞቹ የእግር ኳስ ቤተሰቦች በጣም እየተተቸ ያለ ነው። ፊፋ ይህንን ቶርናመንት መጀመር አልነበረበትም ተብሎ እጅግ በጣም እየተተቸ ነው። በአውሮፓ የሚገኙ አብዛኞቹ ክለቦች የዚህን ቶርናመንት አጀማመር አልወደዱትም። የቶርናመንቱ ጭራሽኑ መደረግ የለበትም ብለው የሚያምኑ ብዙ ወገኖች አሉ። እንግዲህ በዚህ ውዝግብ መካከል ነው ፊፋ በበላይነት ይህንን ቶርናመንት እየመራ በአሜሪካን ሀገር ላይ ለመጀመሪያ ጊዜ በእግር ኳስ ታሪክ ቶርናመንቱን አሜሪካን እንድታዘጋጅ እድሉን በመስጠት 32 ቡድኖችን በማሳተፍ እያጫወተ የሚገኘው ከነ ብዙ ትችቶቹ እንግዲህ ክለብ ወርልድ ካፕ እየቀጠለ አሁን ራውንድ 16 ላይ ደርሷል። ወደ ሌላኛው መረጃችን ስናልፍ እንግዲህ ጆን ዱራን እናገኛለን። ጆን ዱራን አልናስርን ሲቀላቀል በጃንዋሪ ላይ እንግዲህ ከክርስቲያኖ ሮናልዶ ጋር መጫወት እጅግ በጣም የሚያስደንቅ ነው የፕሌስቴሽን ድሪም ቲም ይመስላል በማለት ሀሳብ ሰጥቶ ነበር። ነገር ግን ከአምስት ወራት ቆይታ በኋላ በድጋሚ አልናስርን የሚለቅበት ኮንዲሽን ተፈጥሯል። እንግዲህ ፌነርባቼዎች በጣም በጥብቅ እየፈልጉት ነው። ስለዚህ አልናስሮች እንግዲህ ጆን ዱራንን ለፌነርባቼ ያሳልፈው ለመስጠት እንግዲህ ተዘጋጅተዋል። በዝውውር ሂሳብ ና በአንዳንድ ጉዳዮች ላይ ከፌነርባቼዎች ጋር ንግግር እያደረጉ ይገኛሉ። ወደ ሌላኛው መረጃችን እንግዲህ ስናልፍ ለክለብ ወርልድ ካፕ ጨዋታ እጅግ በጣም ከፍተኛ ግምት ከተሰጣቸው ዋንጫውን ያነሳሉ ተብሎ ከሚጠበቁ ቡድኖች መካከል ኦፕታ ዛሬ ያወጣው አንድ አዲስ መረጃ አለ። እንደ ኦፕታ መረጃ ከሆነ ክለብ ወርልድ ካፕን ያነሳሉ ብሎ የጠቀሳቸው ቡድኖች በአንደኝነት ፔስጂን አስቀምጦታል። እንደሚታወቀው ፔስጂ ዘንድሮ በሊዩስ ኤነሪክ እየተመሩ አስደናቂ ቲም ገንብተዋል። እንግዲህ ፔስጂዎች የአውሮፓ ሻምፒዮንስ ሊግን ማንሳት ችለዋል፣ አውሮፓ ላይ ነግሰዋል። ስለዚህ በዚህ ምክንያት ፔስጂዎች ክለብ ወርልድ ካፕን ያሳካሉ ተብሎ በአንደኝነት ግምት ሰጥቷቸዋል። በሁለተኝነት እንግዲህ የእንግሊዙ ክለብ በፔፕ ጋርዲዮላ የሚመራው ማንችስተር ሲቲ ሁለተኛ ግምት አግኝቷል። በሶስተኛነት እንግዲህ የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ የነበረው የጣሊያኑ ክለብ ኢንተር ሚላን ሶስተኛ ግምት ተሰጥቶታል። በአራተኛነት እንግዲህ የጀርመኑ ክለብ ባየር ሙኒክ ይገኛል። በአምስተኛነት የእንግሊዙ ክለብ ቸልሲ ይገኛል። በስድስተኛነት በጣም የሚያስገርመው መረጃ ደግሞ ይሄ ነው፣ የስፔኑ ክለብ ሪያል ማድሪድ ይገኛል ማለት ነው። ሪያል ማድሪዶች ይህንን ዋንጫ አያነሱም ተብለው የተገመቱበት አንዱ ምክንያት እንግዲህ በቅርቡ ነው አዲስ አሰልጣኝ የቀጠሩት እንግዲህ ጃቪ አሎንሶን ከባየር ሊቨርኩሰን አስፈርመው አዲስ ቲም እየገነባ ነው። አዲስ የእግር ኳስ ሀሳብ ቡድን ውስጥ እያሰረጸ ነው። ስለዚህ የጃቪ አሎንሶን ያጫው ሲስተም የሪያል ማድሪድ ተጫዋቾች እስኪ ለምዱት ኢቴክስ ታይም ጊዜ ይወስዳል። ስለዚህ በዚህ ሁኔታ ላይ ይህንን ዋንጫ ያሳካሉ ተብሎ አልተገመተም። እንግዲህ ሪያል ማድሪዶች አሁን በ16 ኖክ አውት ውስጥ ደርሰዋል። ከዚህም በኋላ የሚሆነውን እንግዲህ እየተከታተል መረጃዎችን ለእናንተ እናደርሳለን። ሌላኛው ዛሬ ፋብሪዚዮ ሮማኖ ያጋራን መረጃ እንግዲህ ፌነርባቾች ጄደን ሳንቾን ለማስፈረም እንግዲህ እየሰሩ አይደለም ሲል ዛሬ አንድ አዲስ መረጃን አጋርቶናል። ንግግሮችም እየተደረጉ አይደለም ብሎ እንግዲህ ይህን መረጃ አጋርቶናል። እንደሚታወቀው ማንቸስተር ዩናይትዶች ጄደን ሳንቾን እና በተለይ ጄደን ሳንቾን እና ማርከስ ራሽፎርድ መሸጥ ይፈልጋሉ። እንግዲህ ጄደን ሳንቾን ማንቸስተር ዩናይትዶች መሸጥ ቢፈልጉም ግን ልጁ ብዙ ፈላጊ ክለቦች ቢኖሩትም የደሞዙ ጉዳይ ግን አብዛኞቹን ክለቦች እያሸሻቸው ይገኛል። ስለዚህ ማንቸስተር ዩናይትዶች ጄዳን ሳንቾን ላለመሸጥ እንግዲህ ተግዳሮት የሆነባቸው የደሞዙ ጉዳይ ነው። በደና ጊዜ የቀድሞ የግሌዘር ማኔጅመንት የሰራው ስህተት ዛሬ ማንቸስተር ዩናይትድ ግን በእጅጉ ዋጋ እያስከፈለው ይገኛል። እንግዲህ ጄዳን ሳንቾ በማንቸስተር ዩናይትድ ቤት በሳምንት 300 ሺህ ፓውንድ ይከፈለዋል። በአመት ወደ 18 ሚሊየን ፓውንድ ከዩናይትድ ካዝና ይወስዳል። ይህንን ደሞዝ እንግዲህ ችሎ እሱን ሊያስፈርም የደፈረ ክለብ የለም። ይህንንም ደሞዝ መክፈል የሚችል በአውሮፓ ላይ ክለብ የለም። ምክንያቱም በጣም በትልቅ ደረጃ ስም ያለው ተጫዋች ካልሆነ ወይ በሜሲ ወይ በሮናልዶ ደረጃ ያለ ተጫዋች ካልሆነ በስተቀር የትኛውም ክለብ ይህንን ደሞዝ ለአንድ ተጫዋች መክፈል አይፈልግም። ምክንያቱም በአንዳንድ የአውሮፓ ክለቦች ኢቭን በታወቁ የአውሮፓ ክለቦች መቶ ሺህ ፓውንድ ነው ከፍተኛ የደሞዝ ጣሪያ እንኳን ለአንድ ተጫዋች 300000 ፓውንድ ሊከፍሉ ሺህ ፓውንድ ነው ከፍተኛ የደሞ ጣሪያና 100000 ፓውንድ ራሱ የሚከፈለው እጅግ በጣም አቋሙ ምርጥ የሆነ በክለቡ ውስጥ ለረጅም አመት የክለቡ ኮከብ ተጫዋች ለሆነ ነው። ይሄን ያክል ብር የሚከፈለው ግን ተጫዋቾች በ60 ና በ50 ሚሊዮን በፓውንድ ፓውንድ አካባቢ ነው። ስለዚህ ደሞዝ ማለት ክለቦች ለተጫዋቾች ተቆራርጦ የሚከፈል ገንዘብ ነው ማለት ነው። ስለዚህም ክለብ እንግዲህ ደሞዝ ሳንቾ ካልቀነሰ በስተቀር ይሄንን ደሞዝ ችሎ ሊያስፈርመው የሚችል ማንም የለም። ቼልሲዎች ሊያስቀሩት ፈልገው ነበረ። 25 ሚሊዮን ዩሮ የዝውውር ሂሳብ ላይ ለዩናይትድ በመክፈል እንግዲህ ሊያስፈርሙት አስበው ነበር። በዚህ ምክንያት ደሞዝ እንቀንስ እኛ ላንተ 300000 ፓውንድ አንከፍለም፣ 150000 ፓውንድ ግን እንከፍላለን፣ በክለባችን ውስጥም ከፍተኛ ደሞዝ የምንከፍለው 200000 ፓውንድ ነው ብለው ለጄዳን ሳንቾ ይሄንን ጥያቄ ባይቀርቡለትም፣ ሳንቾ ግን ከደሞዜ አምስት ሳንቲም አልቀንስም በማለት ጥያቄውን ሪጀክት በማድረግ ወደ ዩናይትድ መመለስን መርጧል። እንግዲህ ዩናይትድ ከሚከፍለው ደሞዝ ላይ የእግር ኳስ ሕይወቱን ለማዳንና በሌላ ክለብ ላይ ሄዶ ለመጫወት እንኳን ሳንቾ ምንም አይነት ገንዘብ መቀነስ የሚባል ነገር እንደማይፈልግ ነው የተረጋገጠው። ዩናይትዶች የሳንቾን ጉዳይ ስፔሻሊ የማርከስ ራሽፎርድ ና የሳንቾን ጉዳይ እንዴት እንደሚፈቱት እንግዲህ በዝውውር መስኮቱ ላይ የተከታተለ መረጃዎችን ወደ እናንተ እናደርሳለን። ወደ ሌላኛው መረጃችን ስናልፍ እንግዲህ በቅርቡ ከሊግ ዋን የወረደውን ሊዮን እናገኛለን። ሊሆን ከሊግ ዋን እንግዲህ ወርዷል። በባለፉት ጊዜያት ላይ እንግዲህ ሊዮን በአዲሱ በወጣው በፈረንሳይ እግር ኳስ በወጣው ህግ መሰረት አንድ ክለብ እንግዲህ ከበዛ ያሉ እዳዎች ካሉበት እንግዲህ ወደ ታችኛው ዲቪዥን ሬሊጌት እንዲያደርግ የሚያስገድድ እጎቷል። በዚህ ምክንያት እንግዲህ የአስደናቂ ክለብ አንድ ወቅት እንግዲህ የፈረንሳይ እግር ኳስ ተቆጣጥሮ የነበረ ለ7 አመት በተከታታይ ሻምፒዮን የነበረው የፈረንሳዩ ንጉስ ክለብ ኦሎምፒክ ሊሆን እንግዲህ ወደ ሊግቱ ወርዷል ማለት ነው 500 ፓውንድ 500 ሚሊየን ፓውንድ የሚጠጋ እዳ መቶ ሚሊየን ዩሮ የሚጠጋ እዳ ሊዮን እንግዲህ አለበት። ስለዚህ ይሄንን እዳውን መክፈል ስላልቻለ እንግዲህ የዚህ ቅጣት ሰለባ በመሆን ወደ ሊግቱ ወርዷል። ነገር ግን ወደ ሊግቱ ቢወርድም ሊዮን በሚቀጥለው አመት በዩሮፓ ሊግ ላይ የሚያሳትፈውን ውጤት አግኝቷል። ስለዚህ ወደ ሊግቱ መውረዱ እንግዲህ ዩሮፓ ሊግ ላይ እንዳይጫወት አያግደውም ሲል ፉት መርካቶ የተባለው የፈረንሳዩ ተነባቢ ጋዜጣ ዘግቦታል። ስለዚህ ሊዮኖች ምንም እንኳን በቅጣት ምክንያት ወደ ሊግቱ ወርደው ቢጫወቱም በዩሮፒያን ኮምፒቲሽን ላይ ወይም ደግሞ በዩሮፓ ሊግ ላይ ግን መሳተፍ እንደሚችሉ እንግዲህ ተረጋግጧል ማለት ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ ኢሚሊያኖ ማርቲኔዝን የተመለከተ መረጃ እናገኛለን። ኢሚሊያኖ ማርቲኔዝ እንግዲህ ቼልሲዎች ሊያስፈርሙት ይፈልጋሉ የሚል ሩመሮች ሰሞኑን እየወጡ ነበር ነገር ግን ቼልሲዎች እሱን ሊያስፈርሙት እንዳላነጋገሩት ዛሬ ፋብሪዚዮ ሮማኖ በብሬኪንግ ኒውስ መልክ እንግዲህ መረጃ ይዞ ወጥቷል። ስለዚህ ብቸኛው የኢሚሊያኖ ማርቲኔዝ ፈላጊ ክለብ ማንቸስተር ዩናይትድ ነው። እንግዲህ ማንቸስተር ዩናይትዶች ኦናናን የሚሸጡት ከሆነ እንግዲህ በፕሪሚየር ሊጉ ላይ ልምድ ያለው ጎበዝ ግብ ጠባቂ ይፈልጋሉ። በዚህም ምክንያት እንግዲህ ከየትኛውም ተጫዋች በላይ ለኢሚሊያኖ ማርቲኔዝ ወይም ለዲቡ ማርቲኔዝ ቅድሚያ እንደሚሰጡት እንግዲህ ተዘግቧል። ከተጫዋቹ ወኪሎች ጋርም በተወሰነ መንገድ ንግግሮችን አርገው ነበር። ከአስቶን ቪላም ጋር ንግግር አርገዋል። ነገር ግን የኢሚሊያኖ ማርቲኔዝ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር በኦናና ሽያጭ ላይ የተመሰረተ ነው። ምናልባት እንኳን ኦናና ባይሸጥ እንኳን ለኦናና ተፎካካሪ የሚሆን ግብ ጠባቂ ዩናይትዶች ፌር በሆነ ዋጋ ማስፈረም እንደሚችሉ እየተዘገበ ይገኛል ማለት ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ ሰንደርላንድን እናገኛለን። ሰንደርላንዶች እንግዲህ በቅርቡ አማካይ ሸጠው ነበር የጁድ ቤሊንጋም ወንድምን ጆብ ቤሊንጋምን ወደ ቦሩሲያ ዶርትመንድ በ40 ሚሊዮን ዩሮ ሸጠውት ነበር። ስለዚህ የሱ ምትክ እንዲሆነላቸው እንግዲህ ሃቢብ ዲያራ የተባለ ተጫዋች ከስትራስበርግ በ35.5 ሚሊዮን ዩሮ አስፈርመዋል። እንግዲህ ይህንን ተጫዋች ሲያስፈርሙት ሴሎን ክሎዝ ተካቶበታል። ውሉ ላይ እንግዲህ ስትራስ በርጎች እንግዲህ ይህንን ተጫዋች መልሰው ማስፈረም ቢፈልጉ መልሰው መግዛት የሚያስችላቸውን አንቀጽ እንግዲህ ዝውሩ አንቀጽ ላይ ያካተውበታል። እንግዲህ ይህንን ተጫዋች በአውሮፓ በጣም ብዙ ትላልቅ ክለቦች ይፈልጉት ነበር ሰንደርላንዶች በነሱ አቅም 35.5 ሚሊዮን ፓውንድ መክፈል ማለት እጅግ በጣም ውድ ነው እነ ሰንደርላንድ ባሉበት የኢኮኖሚ ሌቭል። ስለዚህ ከብዙ የአውሮፓ ክለቦች ጋር ተፎካክረው ይህንን ወደፊት ስታር ይሆናል ተብሎ የሚጠበቀውን ተጫዋች ሀቢብ ዲያራን እንግዲህ አስፈርመውታል ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ እንግዲህ ሊልን የተመለከተ መረጃ እናገኛለን። ሊሎች እንግዲህ ኦሊቪየር ዥሩን እንግዲህ ከሎስ አንጀለስ ኤፍሲ ከአሜሪካን ሜጀር ሊግ ሶከር፣ አስፈርመውታል። የአንድ አመት ውል ነው የሰጡት። ስለዚህ አንድ አመት በሎስ አንጀለስ ኤፍሲ ከተጫወተ በኋላ ወይም ደግሞ በአሜሪካን ሜጀር ሊግ ሶከር ኦሊቬር ጂሩ አንድ አመት ከተጫወተ በኋላ ተመልሶ ወደ አውሮፓ የሚመጣበትን እድል አግኝቷል። ስለዚህ የአንድ አመት ኮንትራት ኦፈር አድርገውለት፣ ሊሎች የአንድ አመት ኮንትራቱን ተቀብሎ እንግዲህ ወደ ሊል ተመልሷል ማለት ነው። የፔፐር ወርኮች ኦልሬዲ ተዘጋጅተዋል። ሜዲካልም ቡክ ተደርጎለታል። እንግዲህ መረጃውንም ኖ ሂር ዊጎ በማለት አጋርቶናል። ወደ ሌሎች መረጃዎቻችን ስናልፍ እንግዲህ ሉካ ሞድሪች እና አርዳ ጉለር እንግዲህ ባለፈው አመት በሪያል ማድሪድ ቤት ውስጥ ብቸኛ ከጉዳት ነፃ የሆኑ ተጫዋቾች ናቸው ሲል ፋብሪዚዮ ሮማኖ ዛሬ ማርካን ጠቅሶ አንድ መረጃ አጋርቶናል። እንግዲህ በአጠቃላይ ባለፈው አመት በሪያል ማድሪድ ቤት 39 ጉዳቶች ተመዝግበዋል፣ ግን ከጉዳት ነፃ ሆነው የጨረሱት እንግዲህ አርዳ ጉለር እና ሉካ ሞድሪች ብቻ ናቸው ሲል ፋብሪዚዮ ሮማኖ ማርካን ጠቅሶ ይህን መረጃ አጋርቶናል። ፋብሪዚዮ ሮማኖ ዛሬ በትዊተር ገጹና በፌስቡክ ገጹ ላይ አንድ አስገራሚ መረጃን አጋርቶ ነበር። በ24 ዓመታቸው እንግዲህ ሃላንድን ከሊዮኔል ሜሲና ከ ክርስቲያኖ ሮናልዶ ጋር የሚያወዳድር አንድ መረጃ ይዞ ወጥቷል። እንግዲህ ኤርሊንግ ብራውታላንድ በ24 ዓመቱ 370 ጨዋታ በማድረግ በአጠቃላይ በእግርኳስ ኳስ ኬሪሩ 300 ጎሎችን ማስቆጠሩን ይፋ አድርጎልን ነበረ ከትናንትና ትናንትና ና ከትናንት ወዲያ። ስለዚህ ኤርሊንግ ብራውታላንድ በ24 ዓመቱ እንግዲህ በ370 ጨዋታ 300 ጎሎችን ሲያስቆጥር፣ ሊዮኔል ሜሲ በ24 ዓመቱ በ326 ጨዋታዎችን አድርጎ 197 ጎሎችን ያስቆጠረው ክርስቲያኖ ሮናልዶ እንግዲህ በ24 ዓመቱ 362 ጨዋታዎችን አድርጎ 132 ጎሎችን ብቻ ነው ያስቆጠረው። ስለዚህ ኤርሊንግ ብሮታላንድ ኦልሞስት ሊዮኔል ሜሲ ና ክርስቲያኖ ሮናልዶን በግማሽ በሚጠጋ የጎል ልዩነት ይበልጣቸዋል ማለት ነው። ስለዚህ ሃላንድ በዚህ አቋሙ በዚህ ጎል አግቢነቱ ከአመት አመት የሚቀጥል ከሆነ ምናልባትም ረዘም ላሉ አመታት እግር ኳስ ላይ የሚቆይ ከሆነ እስከ 35 36 እስከ 38 አመቱ የሚቆይ ከሆነ ክርስቲያኖ ሮናልዶ ና ሊዮኔል ሜሲ በእግር ኳስ ዘመናቸው ካስቆጠሩ ጎል በላይ የማስቆጠር አቅም አለው ማለት ነው። በዚህ ስታት ከሄደ ወደ ሌላኛው መረጃችን ስናልፍ እንግዲህ እንግዲህ የኔዘርላንዱ ተነባቢ ጋዜጣ ኢኤስፔን አንድ አዲስ መረጃን አጋርቶ ነበር። በአውሮፓ ላይ ወይም በአለም ላይ ያሉ ቤስት ዊንገሮችን በደረጃ ሲያስቀምጥ ኢኤስፔን አንደኛ ደረጃ ላይ እንግዲህ መሐመድ ሳላን አስቀምጦታል። ሁለተኛ ደረጃ ላይ ያሚን ያማል ከባርሴሎና አስቀምጦታል። ሶስተኛ ደረጃ ራፊኒያ ከባርሴሎና ተቀምጧል። አራተኛ ደረጃ ቪኒሽስ ጁኒየር ከሪያል ማድሪድ ተቀምጧል። አምስተኛ ደረጃ ላይ ኦስማን ዴምቤሌ ከፒኤስጂ ተቀምጧል። ስድስተኛ ደረጃ ላይ ቡካዩ ሳካ ከአርሰናል ተቀምጧል። ሰባተኛ ደረጃ ላይ እንግዲህ ክቫራስ ኬቼሊያ ከ እንግዲህ ከፒኤስጂ ሰባተኛ ደረጃ ተቀምጧል። በስምንተኛ ደረጃ ላይ ሊዮኔል ሜሲ ከኢንተር ማያሚ፣ በዘጠኛ ደረጃ ላይ እንግዲህ ኒኮ ዊሊያምስ ከአትሌቲኮ ቢልባኦ በአስረኛ ደረጃ ላይ ሮድሪጎ ጎይስ እንግዲህ ከሪያል ማድሪድ በአስረኛ ደረጃ ላይ ተቀምጧል። እንግዲህ ይሄንን መረጃ ያወጣው ፋብሪዚዮ ሮማኖ ነው ኤስፒኤንን ጠቅሶ ማለት ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ አንድ አስገራሚ መረጃ ፋብሪዚዮ ሮማኖ ዛሬ አጋርቶን ነበረ። ሉካ ሞድሪች እንግዲህ ስልሳ ጨዋታዎችን በማድረግ የራሱን ፐርሰናል ሪኮርድ ሰብሯል ሲል እንግዲህ ፋብሪዚዮ ሮማኖ መረጃውን አጋርቶናል። ሉካ ሞድሪች እንግዲህ ኢቨን ወጣት በነበረበት ወይም ፕራይም ኤጁ ላይ እንኳን በነበረበት ጊዜ በአንድ አመት እንግዲህ ከፍተኛ ጨዋታ ያደረገው በ2012 በ2013 ሲዝን ላይ ነበር፣ 53 ጨዋታዎችን ነበር ያደረገው። ነገር ግን በዚህ ሲዝን በ39 አመቱ ሉካ ሞድሪች 60 ጨዋታዎችን በማድረግ እንግዲህ የራሱን ፐርሰናል ሪኮርድ አሻሽሏል ማለት ነው እንግዲህ ውድ አድማጮቻችን ለዛሬ የነበሩን ስፖርታዊ መረጃዎቻችን ነኝን ይመስላሉ። እንግዲህ በነገው የስፖርት ክፍለ ጊዜያችን ላይ አዳዲስ አፕዴት የሆኑ የትራንስፈር መረጃዎች ሲኖሩ ወደ እናንተ ይዘን የምንመጣ ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳቦቻችሁን እንግዲህ ኮሜንት ሴክሽን ላይ በማስቀመጥ እንግዲህ አብሮነታችሁ እንድታሳዩን በትህትና እንጠይቃለን። በነገው ፕሮግራማችን እስክንገናኝ ሰላም ቆዩ።